ሰላም ውድ አብዱላ ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ ከነዋጋው ይህን የውጭ በር ይዤላችሁ መጥቻለሁ። ተከታተሉ፣ መጨረሻው ላይ ዋጋውን አሳውቃችኋለሁ። እንደምታዩት በጣም ፍክት ያለና በጣም የሚያምር የውጭ በር አነስ ያለች ወደ ጃማ ደጎሎ የምትሄድ ወደ ደሴ ዙሪያ የምትሄድ በርና ተመልከቱ፣ ትግር ላይ ምን ያህል የተጠቀምኩለትን እያንዳንዱ ነገር አብዛኞቻችሁ እየነገርኳችሁ ነው። እናንተ በወሬና በቅንብር እያመናችሁ ነው ያላችሁት። በተግባር ኑ ቶሎ እኔ ጋ የሚታይ እንጂ የሚወራ ነገር አይደለም። ይህ የመሃሉ የሰው መግቢያ ነው። ይህ ሁለት ሜትር በሶስት ሜትር የሆነ የውጭ በር ነው። ያንዳንዱ ቀለሙ፣ ያንዳንዱ ዲዛይኑ፣ ሙሉ ማቴሪያሉ በጣም ውብ እና በጣም የተለየ ነው። ውፍረቱም ራሱ በጣም ሚሊም አለው። እናንተ ብረት በር የሆኑ እያያቸው ያላችሁት ያ አይደለም ለእናንተ። እያንዳንዱ በምን ተሰራ፣ ምንም ማቴሪያል ተጠቀሙ የሚለውን ነገር ባካችሁ እሱን እዩ። በውሸትና በወሬ እየተሸወዳችሁ ነው ያላችሁት። ተመልከቱ። እኔ የምቀባው ከቀለማ ጀምሮ እያንዳንዱ ነገር ሙሉ ኳሊቲውን የጠበቀ መሆን አለበት። እኔን ቤተሰብ ካረጋችሁኝ አዳዲስ ነገሮች ይዤላችሁ እመጣለሁ። በተደጋጋሚ በተደጋጋሚ ነው ከስተመሮች እያዘዙኝ ያሉት። በየአገሩ በተለያየ አገር ነው እንግዲህ እየሰራሁላችሁ ያለሁት። እኛ ስራ ፈተና አይደለም። ዓመት እስከ ዓመት ይሄው ነው ስራ በስነ ስርዓት ማለት ነው። ለሰራተኛ እንኳን ተሰቶ የሚሰራ ስራ አይደለም። አብዛኛው ምንድን ነው? የአማና ስራዎች ናቸው። ከሳዑዲ ነው ከእያንዳንዱ ሀገር ነው እየተደወለ ይህን ስራለን ይህን ስራለን የሚሉት የአማና ስራ ደግሞ በጣም ከባድ ነው። ስለዚህ ፍክትና በጣም ውብ እንደሆነ ከነ ማቴሪያሉ በማንኛውም ቦታ በማንኛውም ሀገር እኔ ልክላችሁ አደርስላችኋለሁ። በእርግጠኝነት ትወዱታላችሁ ምርጫችሁን በእርግጠኝነት እርግጠኝነት፣ ስራዬንም እቃዬንም ትወዱታላችሁ። እናንተ በወሬ አትመኑ፣ በቅንብር አትመኑ። እኔ ቀረጽኩኝ ለእናንተ ቀጥታ ነው እየለቀኩላችሁ ያለሁ። ይህ በር በጣም ተወዳጅና ተፈላጊነቱ በጣም እየጨመረ ነው ከእለት ወደ እለት። አሁን ይህን በር ወደ ጃማ ደጎሎ ነው እንግዲህ የሚላከው። ልጅቱ በሶሻል ሚዲያ ይታይ ለባሏ ደውላላት፣ ባሏ ነው ያዘዘው ምንም በላይ ሴፍቲውን ጠብቀን እያንዳንዱ ነገር በስነ ስርዓት አድርጌ ነው የምልከው። እሱን ደግሞ የበለጠ ኮሜንት ላይ እየገቡ የሚጽፉላችሁ አሉ፣ የሰራሁላችሁ ልጆች ማለት ነው። ውሸት አይደለም፣ ተግባር ነው። እኔ መጨረሻ ላይ ምንድ ነው የማደርገው፣ ወዝ ራሱ ቀባዋለሁ። ምንድ ነው እንዲያንጸባረቅ፣ ቆሻሻ ሲነካው ፍክትና ጥርት ማለት ስላለበት ያን ሁላ አድርጌ ነው ይህንን ካብዶሊ በሰባ ሺህ ብር ማግኘት ትችላላችሁ። አዳዲስ አለን የምትሉት ዲዛይን ካላችሁ ያንን ለእኔ በትልኩልኝ። በዛ መሰረት የፈለጋችሁትን አድርጌ እሰራለሁ። ሰብስክራይብ እያረጋችሁ ቤተሰብ እያረጋችሁ እኔን ተከታተሉኝ። አዳዲስ ነገሮች ይዤላችሁ እመጣለሁ። እወዳቸዋለሁ። አመሰግናለሁ።